ምን የዛን ጊዜ እኔ ስንት ነው የሰጣችሁኝ? 40 ሺህ ብር እኮ ነው የሰጣችሁት፣ እዚህ የዛን ጊዜ 40 ሺህ ብር እኮ ነው የሰጣችሁኝ። አሁን አንድ ነገር ልንገርህ፣ ሚላ አንተ ያለህበት ቦታ ላይ ጎብዘ ስራ፣ ጎብዘ ስራ። በእርግጥ ሁላችንን ጠርታለች ልቀጠቅጠን ይሁን ልታስተምረን ይሁን ወይ ሰው ልናስተምርባትን አላወቅንም። ሌላ ስራ በቅርቡ ይዘን እንመጣለን ነው እዚህ ያለው ወንድሞቻችን፣ እነሱ የሆነ ነገር እናመጣላችኋለን። ይሄ እናስታወስከው ይሄ ፍሪግ ወፈረ ነገር ወፈረ ነገር ልበል ነው። ጭንቅላቱ ነው የወፈረው፣ ጭንቅላቱ ነው የወፈረው። ማሰብ ጀምሮ ነው። ይሄ ዋና ተዋኔ ያለ እዛን ጊዜ አይደለም። ዱባይ ልጅ ገባሽ ዱባይ ቆይ፣ ስንት ይገባዋል? በእናት በጣም ሀስለር ነው። በጣም ታግሏል። ፋይት አርጓል። ያልፈነቀለው ድንጋይ የለም ለመለወጥ ባባ። መጨረሻ ላይ ከዚህ ሀገር ተፈንቅሎ አሁን ዱባይ ገብቷል። ለምን አንተ ግን አትሞክርም? ብራንች ለምን አትከፍትም?

ሳይ በቃ ማማይ ይመቻመታችሁ በቃ እሺ፣ እናመሰግናለን ስለመጣ ቻው። እሺ፣ ቀልድ ያላችሁ ሰዎች እስቲ አስቁን። የለም በላይ ቅድም ልቀል ልጅ ነበር መሰለኝ ማይክ ስታነሽ የነበረው? ማን ዱብ ያለው ወሎ ወርባ ቀልዳ አልችልም። እሺ ቁም ነገር ንገር፣ እሱ የሚቀርብኝ እሺ። ገስት ላይ ያሉትም ፎሎ አድርጊ

አኔ እኮ አስቀምጫ ነው የቆየት። አላየውም እስካሁን ን ማይክ አላነሳም። ስም ደግሞ ኔትወርክ እንትና የወሲ ደግሞ በጣም ኔትወርክ እያስቸገረው ነው። ኔትወርክ እያስቸገረው ነው ነበረ አሁን ወርዶ የት እንደጠፋ ስልክለትም ላይብላይ አይደለም ያለ ወጥቶ ነው የሚሆን